አንድ እናትና ልጅ በአንድ ማግባት እንደሚቻል ታውቃሉ? እናት ከእነ ልጁ አንድ ሰው ሊያገባት እንደሚችል ድዩ ነው። እናት ከሚንቱ ነገር ያሰማኝ አባ ዛሬ እስኪ ያሳየን። የዋሃብያ የሚባለው በጣም መጥፎና አደገኛ፣ ብዙ ሙስሊሞችን ለሞት የዳረገ ለጭፍጨፋ የዳረገ የጨፈጨፈ አስተሳሰብ ነው እና ይህ ቪዲዮ ሼር አርጉና። ለውፎ ያድብሱልኝ እንዳለ ምግብ ነው የዘጋኝ እኔ ኦርቶዶክስ በመሆን ብቻ ትጠላለህ። ሰርቀህ ግን አይደለም ቀምተህም አይደለም በዓለም ላይ ጦርነት ቀስቅሰ ሰላም ነስተህም አይደለም። ኦርቶዶክሳውያን የጀመሩት ጦርነት በዓለም ላይ የለም። በጭራ ታሪክ አይነት ነው። የፈጠረውን ግደሉልኝ አይልም እውነተኛ አምላክ። በመጽሐፋችን ነፍሰገዳ የተባለው ዲያብሎስ ነው። እኛ ስንከራከር ለመግደል አንሄድም። ሰላም ጤና ይስጥልን። ቼክ ቼክ እሺ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ነው የተወደሰ። ትናንትና በሌላ ቪዲዮ መለሳለሁ ብዬ ነበረ። ትላንትና የጠፋ መብራት አሁን ገና ነው የመጣለንና በጣም ይቅርታ ጠይቃለሁ በአልኩበት ሰዓት ባለመገኘቴ። ነገር ግን አሁንም ቢሆን ከወቅታዊ ጋር በተገናኘ የምንነጋገር ሚሆነው የሚሆነው በጣም በእስልምና የሚያስቁና የሚያሳዝኑ ትምህርቶች አሉ ጥቂት ነገሮች እንዳሳለን ከወቅታዊ ነገሮቻችን ጋር ጨምረን ማለት ነው። በነገራችን ላይ በእስልምና ሴቶች እህቶቻችን ይህን ባግ ማድረግ እንደማይችሉ ታውቃላችሁ። ባግ ባግ ይህን ባግ ማድረግ እንደማይችሉ ታውቃላችሁ፣ የተከለከለ እንደሆነ ታውቃላችሁ። ይሄ እንደው ፈን ነው ብለን እናስብ በእስልምና እኔ ላግባብል፣ እናትና ልጅን በአንድ ላይ ማግባትስ እንደምችል ታውቃላችሁ። ያሳዝናል። ይህን እምነት ነው እንግዲህ ይዘው እኛን እየተናገሩ ያሉት። ለማንኛውም ከዛ ፊት ግን አንዳንድ ነገሮች ስለነየጭፋም ስለነበጋሻው ጥቂት ነገሮች እንመልከትና ቀጥታ ወደ እስልምና ጉዳይ እንገባለን። እስከ ፍጻሜ ርስ ምትካ ተስፋ አድርጋለሁ። ከዚህ ጀምር እግዚአብሔር ስራውን እንደሚሰራ ተመልከቱ። ሁለተኛው ሃይማኖተኞች ሲበጠበጡ ቆሞ ማየት ውስጥ ግን ኢየሱስ የሌላቸው ሃይማኖተኞች ሲበጠበጡ ማየት 2015 በጣም አምሮኛል። ሁለተኛው 2015 ምን ያምርሃል ብትሉኝ ሃይማኖተኞች ሲከፋፈሉ ቆሞ ማየት ያቸው አይደል? ሃይማኖተኞች ሲከፋፈሉ፣ ሃይማኖተኞች ሲበጣበጡ ማየት አምሮኛል ይላል ይህ ነቢይ ተብዬው እዩ ጩፋ። ይህንን በሚናገርበት ሰዓት እንኳን የራሳቸው ካውንስል ምንም የወሰደው እርምጃ የለም። ዛሬ በሐዋሳ አቀባበል ተደረገለት ተብሎ የወሰዱትን እርምጃ ዩ ሃይማኖትን ለመበጥበጥ ጸበን ሲዘራ እንግዲህ ሃይማኖት በሚለው አምልኮ በሚፈጽምበት ቦታ ላይ ጸበን ሲዘራ ምንም አይነት እርምጃ ምንም አይነት መፍትሄ ሳትወስዱ ዛሬ አቀባበል ተደረገለት እየተባለ ጨጮች ሲወጡ ተመልክተናል። እግዚአብሔር ግን ስራውን የሚሰራው ነው። ይቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በደሙ የተመሰረተች ስለሆነች ማንም እየተነሳ ትጠፋለች ትበተናለች፣ ሲበጣበጡ ማየት እፈልጋለሁ ቢል ይህ ነገር አይሳካም። እኛ ኦርቶዶክሳውያን ደግሞ እንደ ሌሎቹ የምንፎክር ወይም ደግሞ የተለያዩ መፈክሮችን የሰዎችን ውድቀት የምንፈልግ አይደለንም። እግዚአብሔር በጊዜው ትጠፋለች፣ ትበተናለች፣ ትከፋፈላለች ብሎ ትንቢት ሲናገር የነበረው አካል ዛሬ እራሱ ሲከፋፈል፣ ዛሬ እራሱ ሲበጠበጥ እየተመለከትን ነው። በእግዚአብሔር ላይ ማንም ሊዘብትበት አይችልም። በዚች ሃይማኖት ላይ ማንም ሊቀልድ አይችልም። በምድር ያለኑ የዚች እምነት ተከታይ ሰዎች የዚች እምነት ተከታይ ምዕመናን መልስ ባንመልስ፣ የተለያዩ ነገሮችንም ባናደርግ ራሱ አምላክ ባለቤቱ ፈጣሪ አምላክ ክርስቶስ ግን በራሱ ሰዓት መልስን እንደሚመልስ በዚህ ነገር መገንዘብ ይቻላል። በኢትዮጵያ ኦርቶዶክስ ተዋህዶ ላይ ማሾፍ መቀለድ ለጊዜው ሊመስል ይችላል፣ ነገር ግን ፍጻሜ አያምርም። ትላንት እነ ዮዲት ጉዲት እነ ግራኝ አህመድ የሰሩትን ታሪክ ተመልከቱ። ዛሬ እቺ ቤተክርስቲያን አለች። ዛሬ ቤተክርስቲያኗ ልትቃጠል፣ ዛሬ አማኞቿ ሊሞቱ ይችላሉ። እቺ ቤተክርስቲያን ግን ምጠፋ አይደለችም በክርስቶስ ደም የተመሰረተ ስለሆነች ማለት ነው። እኛ የተዋህዶ ልጆች ደግሞ በሃይማኖታችን እንኮራለን እያላችሁ ኮሜንት ላይ ጻፉ። በደንብ ኮፒ ሊንክና ሼር አድርጉት። አመሰግናለሁ። ይህ እዚህ ጋር የምትመለከቱት ኦርቶዶክሳዊ ዲዛይን የሆነ መስቀል በበርካቶች ዘንድ መነጋገሪያ ሆኗል። ይቺ የምትመለከቷት ማን እንደሆነች ልንገራችሁ፣ እናንተ ሀሳብ ሰጡበትም። የዋሽንግተን ዲሲ ከንቲባ ማውሬል ባውዘር የኢትዮጵያ ዲዛይን የሆነ መስቀል አንገታቸው ላይ አድርገው ጋዜጣዊ መግለጫ መስጠታቸውን ተከትሎም በበርካቶች ዘንድ መነጋገሪያ መሆን ችለዋል። የዋሽንግተን ዲሲ ከንቲባ ሚውሬል ባውዘር በከተማዋ ወቅታዊ ጉዳዮች ላይ ጋዜጣዊ መግለጫ የዲሲ ከንቲባ ጽህፈት ቤታቸው በሚገኝበት በሮናልድ ወገን ህንፃ ውስጥ በሳምንቱ የመጀመሪያ ቀን ላይ ጋዜጣዊ መግለጫ ሰጥተው ነበር። ከንቲባዋ ታዲያ ጋዜጣዊ መግለጫውን ሲሰጡ የብዙዎችን ትኩረት የሳበም ከወርቅ የተሰራ የኢትዮጵያ ዲዛይን የሆነና ከባህል አልባሳት ጋር የሚደረግ መሰረቱን የኦርቶዶክስ እምነትን ያደረገ የአንገት ማስጌጫ መስቀል እንዳይሸፈን በማድረግ እንደምትመለከቱትም ከላይ አድርገው ከልብሳቸው በላይ እንዲታይ አንገታቸው ላይ በማድረግ ጋዜጣዊ መግለጫን ሰጥተዋል። እንደሚታወቀው ኦርቶዶክስ ቤተክርስቲያን በርካታ ባህላዊ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ከሰማይ የወረደው አሜን፣ በድንግል የተወለደው አሜን፣ በስጋና በደም የተካፈለው አሜን። ዛሬ ያጣነው ሰላም ለምድራችን ለመስበክ ነው

ጌቴ ሴማኒ ድረስ አንተ የምታውጀውን የወንጌል ምስራች ፍለጋ። አቤት ግርማ ሞገስ! አቤት ወንጌል አገላለጥ! እኛ አንተን ፍለጋ ነበር የምንንከራተተው። አሁን አንተ እኛን ፍለጋ ወደ አስፋልቱ ወደ ጎዳና ወጣ። የምር አያምርብህም። እንኳን ብትፈረጥጥም የምር በጋሻዬ አያምርብህም። አሁን እሚደብረው ሌላው ነገር በጋሻው ልንገረ፣ አንተ ጎዳና መውጣትህን ተመልክተው እነዚህ ተንኮለኛ እጅግ ክፉ የሆኑ መሰሪ የኦርቶዶክስ ተዋህዶ ቤተ ክርስቲያን ትንታግ ልጆች እንተን ከአዳራሽ መውጣት አይተው ተመልክተው፣ ይኸውልህ ነፍሳትን ነጥቀው ከበጋሻው አዳራሽ ነፍሳት እየነጠቁ ነው። ወነዚህ ጨካኞች ክፉዎች እግር ወጣ ሲል ይኸው ነጥቀው አምጥተው ከአብራከ መንፈስ ቅዱስ ከማይከለ ዮርዳኖስ ልጅነት እንዲያገኝ አድርገውታል። ቤተን ቆልፈው ውጣ በጋሻው፣ እነዚህ ጥሩ ልጆች አይደሉም። እውነቴን ነው ምነግረህ ይኸው አንተ ጋር ያገለግል የነበረ አንተ ጋር ጉባኤ ይሳተፍ የነበረን ነፍሳት ነጥቀው አምጥተው ሰርቀው አምጥተው ሆን ብለው በተንኮል በሴራ እነ አኬ እነ ባሮክ እነ ዮብ ግን እነ ዘማሪ እዝራ እነ መምህር ኤርምያስ ግን እግዚአብሔር የላችሁ እግዚአብሔር እኛውም ወንድማችን እንኳን ደስ አለ፣ ዛሬ ከሥላሴ ልጅነት አግኝታል፣ ደስ ብሎናል። በእርግጥ መንገድ ላይ መስበኩ ለፕሮሰንቶች የተለመደ ነው። ለእኛ ብዙ ጊዜ ድንቅ ቢሆንብን እንጂ ፕሮሰንቶች የተለመደ ነገር ነው መንገድ ላይ መስበኩ። ያው ከዛ ወደ ምዕረት ወርደህ እንዴት እንደዚህ ሆንክ ለማለት ካልሆነ በስተቀር ወደ እስልምነዱ እንገባ ነው። ከመግባታችን በፊት ግን እንደ ጥያቄ ግን ይህን ነገር እናንሳ። ኦርቶዶክስ በመሆን ብቻ ትጠላለህ። ሰርቀህ ግን አይደለም፣ ቀምተህም አይደለም። በዓለም ላይ ጦርነት ቀስቅሰ ሰላም ነስተህም አይደለም። ኦርቶዶክሳውያን የጀመሩት ጦርነት በዓለም ላይ የለም፣ በጭራሽ ታሪክ አይነግረንም፣ በፍፁም። ኦርቶዶክሳውያን ዘር ቀስቅሰው ጦርነት እንቅጠም ብለው ዓለምን በጥብጠው አያውቁም። እውነተኛ ሀቅ ይሄ ነው። ነገር ግን ሊያጠፉ ሲመጡ በነፃነታቸው ላይ ሲመጡባቸው፣ ባህላቸውን፣ ማንነታቸውን፣ ሃይማኖታቸውን፣ አገራቸውን ሊወር በሚመጣ ጠላት ግን ትግስት የላቸው። የኢትዮጵያውያን ባህል ነው የእምነታቸው መለኪያም ነው። ያለ ነጻነት እምነትን መጠበቅ አይቻልም። ያለ ነጻነት ሃይማኖትን መጠበቅ አይቻልም። በሰላም ይኖራሉ፣ ሰውንም ያፈቅራሉ፣ አገር ይወዳሉ፣ ለዓለም ይጸልያሉ፣ ለነፋሱ ይጸልያሉ፣ ለፍሬው ይጸልያሉ፣ ለወንዙ ይጸልያሉ፣ ለአየሩ በሙሉ ይጸልያሉ፣ ለፍጥረቱ ሁሉ ይጸልያሉ። ሃይማኖታቸውን የሚነካ እግዚአብሔርን የሚያስክድ ከመጣ ግን መንግስት ነው አይሉ ንጉስ ነው አይሉ፣ ባለስልጣን ነው መሪ ነው አይሉ። ከእግዚአብሔር የሚበልጥ ባለስልጣን የለም ብለው ያምናሉ ኦርቶዶክሳውያን። ወዳጄ ይሄ ነው ግልጽ አማርኛ። ኦርቶዶክሳውያን በአለም ደረጃ ጦርነትን ያስጀመሩበት ሁኔታ ምንም የለም። ወደ ፎይ ልምጣ። ፎይ መቸስ የንትኑ ጉዳይ እናቆየለ የንጡን ጉዳይ፣ ብዙዎች እያማረሩ ለምንድነው ይህን ፎይ ያነሳው ያሉት ነው። በነገራችን ላይ አንዱ ሌላ ቪዲዮ መሰራባት በሱ ላይ ስለሆነ

እኔ መደቡ ምክንያት ከገዛ አካል አልወርድም። ገና ብዙ ነገር ብዙ ነገር ነው ገና ምግብ ነው ሌላ ነገር ይመጣል አሉ ገና ሌላ ነገር ከሌላ አዲስ ቤት ጋግር እኮ ይሻላል። ትንሽ ቤት ጋግሩና ብሉ። እኔ በቃ ፈራሁ እንደ ፈራሁ ዳቦ ሴትዮ ስታመጣ ማሽተት ጀመር። ምንድን ነው የምታሸች የምትለኝ፣ ሴትዮ እንደ ምትፈአሩ ምንሽ ሙስሊሞች ይህን ክደውታል። ይህን ጥቅስ ትክክለኛ መረጃ ር በመጣ ብሎታል። እሱን በሌላ ቪዲዮ የምንመለከተው ትክክለኛ ነው የሳደለ የሚለው ነገር በሰፊው እንመለከተዋለን። ግን እስቲ ከራሳቸው ከሼኮቹ አንደበት ስለ ወሃብያ የተናገሩትን ነገር ላሰማችሁ። ወሃብያ የሚባለው በጣም መጥፎና አደገኛ ብዙ ሙስሊሞችን ለሞት የዳረገ ለጭፍጨፋ የዳረገ የጨፈጨፈ አስተሳሰብ ነው እና ይሄ መወገዝ አለበት በማለት ሼክ አብዱላህ በቁርጥ የሚያስጠነቅቁ የሚናገሩ ኪታቦችንም በዚህ ዙሪያ የጻፉ በፊት የነበሩ ኪታቦችንም አውልተው አውጥተው ለሰዎች እንዲዳረስ ያደረጉና ሰዎች እንዲጠነቀቁ ያደረጉ ሰው ስለሆኑ የዚህ አስተሳሰብ አራማጆች ይህንን የሼክ አብዱላህን ስራ ልክ ሌባ ፖሊስን እንደሚጠላው እንደሚባለው አሳዳጃችን ናቸው እና ምን አርገን ስማቸውን፣ ገጽታቸውን እናጠልሸው የሚልን አላማ ይዘው ነው ሼክ አብዱላህን ምስላቸውን፣ ገጽታቸውን ያጠለሹት። የዋሀቢ አመድን ጀበል ሱፍያ ነ እንግዲህ እንደዚህ አሉ እነ ስማቸውን፣ ገጽታቸውን እናጠልሸው የሚልን አላማ ይዘው ነው ሼክ አብዱላህን ምስላቸውን ገጽታቸውን ያጠለሹት። የዋሃቢ አህመድ ዲን ጀበል ሱፊ ያኒ ሱፊ የሚባሉ በኋላ ላይ ከነቢዩ መሐመድ ሰላሰለም ሞት በኋላ ኦልሞስት ወደ 60 ምናምን አመት በኋላ ያ ማለት መቶ አመት ሂጅራ አካባቢ ድሃዎች ምስኪኖች፣ የነበሩ መስጊድ አካባቢ የሚቀመጡ ብዙ ስራ የማይሰሩ ከአለማዊ ህይወት ራሳቸውን ያገለሉ ሰዎች ይለብሱት የነበረው ልብስ ከሱፍ ስለተሰራ ሱፍያዎች ወይም የሱፍ ልብስ ለባሾች የሚል ስያሜ የተሰጣቸው እነዚህ ሰዎች ሞሮፍ አለማዊ ነገር በቃን አይነት ነገር ብለው ራሳቸውን ለቀጣዩ ዓለም የሚያዘጋጁ አይነት ሰዎች ሆኖ መጡ። ይሄ መጀመሪያ ሱፍያ የሚል ሱፍ፣ ከዛ ሱፍያ ሰዎች የሚል ተርሙ መጣ። ወሃቢ የሚለው የዛሬ ሁለት መቶ ዓመት አካባቢ የመጣ ስም ነው። በስም ደረጃ በአለምም ላይ ኮመን ሆኖ የወጣው ውሃብያ የሚለው ተርሙ ደግሞ ኮይን የተደረገው መሐመድ አብዱልዋሃብ የሚባል ሳዑዲ ሀገር የተወለደ ሰው ነው። በሳዑዲ ውስጥ ሪፎርም አድርጋለሁ ብሎ የተነሳ ሼክ ነው። ሙከራ አድርጓል። ሃይማኖቱን እንትን ብሏል። ከሱፊያዎች ጋር ግጭት ውስጥ ተደርጓል። መንግስት ሰፖርት አድርጎ ጦርነት ተደርጓል። ሽርክ ነው ብሎ ያመነበትን ለማስተማር ሞክረዋል። እንዲህ አይነት ነገሮች ራሱን የቻለ ታሪክ አለ። በአሁኑ በጣም ብዙ ቁጣ ስላለ እኔ መጠየቅ የምፈልገው የምታውቁ ሰዎች አሁንም ቪዲዮውን ስለምታዩ ማለት ነው ስለ ዲኑ ጠለቅ ብላችሁ የምታውቁ ሰዎች ጥያቄ ነው፣ መጠየቅ የምፈልገው ምንድን ነው መጠየቅ የምፈልገው? አሁን እኔ ሰይድ አግብቷል አይደለ? ሁለተኛ ሚስት ሁለተኛ ሚስት ሀላል እንደሆነ አውቃለሁ። ብቀመጥ ብቀመጥም እስከ አራት እስከ አላህ እስከ ፈቀደለት ድረስ እኔ መከልከል አልችልም ማለት ነው። ግን አላህ ሲፈቅድም የሆነ ያስቀመጠው የራሱ የሆነ ለሰው ልጅ የሚጠቅም ነገር አለ አይደለም? ስለ ዲኑ የምታውቁ በደንብ ነው የምታውቀው ማለት ነው። ግን እኔ ካልቻልኩስ ነው አሁን ለምሳሌ አላህ ያለው ነገር ሁሉን ነገር ሰይድ ለምሳሌ በገንዘብ ይችላል ገንዘብ ያለው ሰው ነው ማግባት የሚችለው አይደል ሰይድ በገንዘብ አራት ሚስት አግብቶ መኖር ይችላል እኔ ግን ገንዘቡ ደስታ አንዳንዴ ገንዘብ ደስታ ይሆናችሁ ማለት ስለዚህ እኔ ገንዘቡ ይቅርብኝ ምንም ይቅርብኝ ማስተዳደር ቢችልም እኔ ከሰይድ ጋር መኖር አልፈልግም ወይ ደግሞ መፋታት እፈልጋለሁ ብዬ መጠየቅ አልችልም ከሳይድ ጋር መፋታት አልችልም። ያኔ እኔ እኔ አሁን ማለት እንፈልገው ምንድን ነው በደንብ እንድትመልሱልኝና እንድትነግሩኝ፣ እኔ ይሄን ቪዲዮ ኮመንቱን በደንብ ስለማነብ ማለት ነው። እኔና ሳይድ እኔ ሳይድን መፍታት ትችላለሁ ወይስ አልችልም? እኔ መኖር አልፈልግም፣ መፋታት ትፈልጋለሁ። አንተ ሁለተኛ ሚስት ስላገባ እኔ ከአንተ ጋር መኖር አልፈልግም። በቃ የልጆች አባት ነው። ልጆቹን በስነ ስርዓት እንደዚህ ሳናደራረቅ ልጆቹን ያያል። እኔ ደግሞ መለያየት ከእሱ ጋር ፈልጋለሁ። ስለዚህ ይህን ነገር እንዴት ነገሩ ይፈልጋለሁ። መለየት ሀራም ነው የምትሉ ካላችሁ አስብበታለሁ። በ ከዚህ በኋላ ከሰሄድ ጋር ለመገናኘትም ሆነ እንደገና ደግሞ በቃ ነሲቤ ስለሆነ ነሲብ ነው ብዬ ማለት ነው ነሲቤን አምኜ በቃ ለአንዴና ለመጨረሻ ጊዜ ወይ ተገናኝተን ወይ ደግሞ አላቅም እንዴት እንደሆነ ብቻ እናንተን ኮመንት አነባለሁ መልሱልኝ። መለያየት ይችላለሁ ወይስ አልችልም? ሚካ እንዲያወርድልኝ መጠየቅ ፈልጋለሁ ማለት ነው። አንደኛው ይሄ ነው ማለት ነው። ስለዚህ ኮሜንት ላይ ያሳውቋት። እስኪ ይቺ ሴት ብዙ ሰዓታች ከሆንም ሙስሊም እህቶቻችን በጣም ያሳዝነው ነገር አራተኛ ሚስት ሆነው መገኘት ቁጣ ውበት ነው ይላሉ። ግን ሪያሊቲ ነው። አፋቸው እንደዚ ይበሉ እንጂ ውስጣቸው ግን እንደዛ እንዳሉ ነገር ያውቁታል። ይኸው ሁለተኛ ሚስት ሊያገባ ነው ባ እኔ ግን መሰት ፈልጋለሁ በሸሪያው ምንተረዳቸው ኮሚስ ላለች ኮሜንት ስጧት። ሌላኛው ደግሞ እንምጣ። እናትና ልጅን አብሮ ስለማግባት ይዋዴጋ። አንድ እናትና ልጅ በአንዴ ማግባት እንደሚቻል ታውቃለህ? እናት ከእነ ልጁ አንድ ሰው ሊያገባት እንደሚቻል ድዩ ነው። እናት ከምንት ነገር ያሰማ አባዛሪ። እስቲ ይሄንን ደግሞ ያለ ማስረጃ አወራችሁ እንዳይሉ፣ እሺ፣ ሳሂህ አልቡኻሪ 5105 ላይ 51 0 አያ አራት ሀያ ሦስት ነው የሚጠቅሱት። ፎርቢድን ፎር ዩ ፎር ሜሪጅ አር ዩር ማዘርስ እናቶቻች ማግባት ለናንተ የተከለከሉትን ምናምን ይጠቅሳል፣ ይዘረዝራል። እንዲህ ይላል አብደላ ቢን ጃፋር ሜሪጅ ዘ ዳውተር ን ዋይፍ ኦፍ አሊ አት ዘ ሴም ታይም ይላል። ልጇ እና ምን እናትየዋ በአንድ ቀን ምን አለ፣ አት ደ ሴም ታይም አገባቸው። ዴይ ወር ስቴፕ ዳውተርስ ኤንድ ማዘር ይላል። ስቴፕ ዳውተር ማለት የሚስቱ ልጅ እንደ ማለት ነው። የዓሊም የሚስቱ ልጅ ነች ኦፍ ኮርስ ልጅቷ ማለት ስለዚህ፣ ሁለቱንም ግን በአንድ ቀን ምን አላቸው፣ አገባቸው እና ኮንትሮቨርሲ ተፈጥሮ ነበር። ኢብን ሲሪን ሰይድ ዴር ኢዝ ኖ ሐራም ኢን ዛት አለ። አይ ምንም ችግር የለውም ሐራም አይደለም፣ ሁለቱም በአንድ ማግባት ምንም ችግር የለውም አለ። ግን አልሐሰን አልባስሪ ዲስ ዲስአፕሮቭ ኦፍ ኢድ አትፈረስ ይሄ ትክክል አይደለም ብሎ አልሐሰን አልባስሪ ተናግሮ ነበር። እንዲህ እናትና ልጅ በአንድ ቀን ማግባት ነውር ነው አይቻልም ብሎ ነበር። አትፈረስ መጀመሪያ ላይ ነው በት ዘን ሰይዛ ዘር ወዝኖ ሐራም ኢኔታል ግን ሐራም አይደለም ችግር የለውም ብሎ በኋላ ላይ ቁርአን አያውን ሲያነብ እናትና ልጅ በአንድ ጊዜ ማግባት ኖርማል ብሎ አምኗል ይላል። ዘር እዚህ መስለምን ሐራም አይደለም። እናትና ልጅን በአንድ ላይ ማግባት ሐራም አይደለም። አሁን ይሄ ነው እንግዲህ የነቢያቶች ሃይማኖት የሚሉት ይሄንን ነው። ይሄ እስቲ ቅድም ያልኳቸው ለምጣ ሴት ልጅ ባክ ባክ መረቻ ያለችው የሚለውን ነገር ላይ ዋናው አሌማቸው ለቴራፒ እንኳን በሰዓት 220 ዶላር የሚያስከፍላቸው ሼህ እንደዚህ ይላል። I believe that this is inappropriate for a

አይቻልም፣ አይቻልም አለ ሌላኛው። አንድ የእስላሚክ ስኮላር ወይ አስተማሪ ለማያምኑ ሰዎች አለን፣ ለማያምኑ ሰዎች በፍጹም ምግብ እንኳን ቢተርፍኝ አላበላም አለ።

ስማቸ አላ ነው። ሙስሊም ያልሆነ ሰው ሙስሊም ቤት ሄዶ በሰራተኝነት እንኳ ሊቀጠር ቢል እንደ ባሪያ አሰሩት እንጂ እንደ ሰው አትጠዎች እያሉ ይሄ ነው እንግዲህ አሁን እስልምና እኮ መቻቻልን ሰበከ የሚለው። ይህን ካፊሮች ወይ ደግሞ ክርስቲያንና አይሁዶች ቤታችሁ ቢመጡ ምግባችሁን የተረፈ ምግብ እንኳን ቢያወጭ አትስጧቸው፣ ሚ በደንብ እየመራችሁ ቢሆን ዋጡት። እውነታዊ፣ ይሄ ስለሆነ መምህር ፋንታ ጋልምጣ የፈጠረውን ግደሉልኝ አይልም እውነተኛ አምላክ። በመጽሐፋችን ነፍሰ ገዳይ የተባለው ዲያብሎስ ነው። እኛ ስንከራከር ለመግደል አንሄድም፣ ለመጥላት መጥላትን አንችልም ባልንጀራ እንደ ራስ ውደድ ብቻ ሳይሆን ጠላት ውደድ የሚል ስላለብን የተለየ ነው የኛ አቋም። ሁለተኛው የኛ ማተኮር ያለብን ሼርድ ቫልዩ ማለት የጋራ ሴቶቻችንን ገልጠን፣ ልክ ለነሱም ቢያደርጉት ደስ የሚለን ገልጠን፣ ከዛ ሲወጡ ምን ያህል ከሰውነት እንኳን እንደሚርቁ በሃይማኖት ስም ከሰውነት እንዴት እንደሚወጡ ማሳየት ነው። ግደል እኮ ከሰውነት መውጣት ነው። አይ አላ ትእዛዝ ነው ካሉ፣ አላ ዘበኛ ይፈልጋል ማለት ነው። ራሱ መግደል አይችልም። ስለዚህ ፈጣሪ አይደለም ማለት ነው። እንዴ እፎይ፣ ራሱ ለምን አይገለውም? አላ እነሱ ያላ ዘበኛ ናቸው። የእነሱ አምላክ ያለ ሰይፍ መኖር አይችልም። ምንድን ነው እሱ፣ ይህንን ሪስፔክት ይህንን ክብር፣ እኛ የምናከብረውን ክብር ስለማያውቁ፣ ከማያከብርህ ጋር ስትነጋገር እንዴት እንደምትነጋገር ማወቅ አለብን ማለት ነው። ልጆቻችን ይሄን አውቀውታል በደንብ አድርገው ምንም ሳይጨምሩበት ከሐዲሱ ከቁርአኑ እየጠቀሱ ነው። አፋቸውን ያዘጓቸው፣ ያ አበሳጫቸው። አደንቁሮ የሚያስከትሉትን ወጣት እስላም ክርስቲያን ይሆናል ብሎ ፈሩ። በእውቀት ማሸነፍ ሲያቅታቸው ተናጋሪው ምላስ ሊቆርጡ ተነሱ። ቆራጩን የሚቃወም አባት ጠፋ። መንግስትን ቻሌንጅ የሚያደርግ እኔ ዜጋ ኮንኩን ደህንነት መጠበቅ ግደል ብሎ ሰጀስት ያደረገው ሰው ለፍርድ አቅርብ ሲባል ጭራሽ ቄስ ነኝ የሚል ሰውዬ እንደው ታጋ የሚለው ስም ጥሩ ነው ይወጣለት። ምን እንደሚታገል እግዚአብሔር ይወቀው። ከእውነት ጋር ነው የሚታገለው ማለት ነው። ትንሽ እንኳን አያፍርም፣ መስቀል ይዞ ሲወጣ። መስቀል እኮ የሰላም የእውነት እንጂ የአድርባይነት የሆድ አይደለም። የሆድ ማንኪያ እኮ አደረገው፣ የምግብ መጉሮሻ መጉረሻ የሾርባ መጠጫ መሰለው። ጌታችን መስቀል እሱን ይዞ ለገዳዩ ጠበቃ ይቆማል። ለፍትህም ለእውነትም አይቆምም። ይሄን ቅስናውን ታጋይን ቄስ ሳይሮስን ጳጳስ ዳንኤል እንዳቀውን አድርጎ ቁጭ ያለው ሲኖዶሳችን የግድያ አዋጁን ለመቃወም ወኔ የለውም? ለምን ራሱ የት እንዳለ ራሱ ነው የሚያውቀው? እምነት ውስጥ አሉ እነዚህ ሰዎች ምንድንነው የሚሰሩት የሚለውን ልጆቻችን አውቀው መጽሐፍ ጠቅሰው? ፕሮቴክት የሚያረጋቸው ህግ እንደሌለ አውቀው በጥንቃቄ ነው የተከራከሩትና ኦርቶዶክሳዊ መንገድ ላይ ነው ያሉት። ወደኛ ሲያመጡት ስክሪፕቸሩን መጽሐፍ ቅዱስን ይጠቅሳሉ። ሂስቶሪካል ኮንቲኑቲ እንዳለን ከመጀመሪያው ያመጡታል። ድንገት ዱብ ያደርግ ነው እንደ ሉተር ወይንም እንደ ካቶሊክ ከሶስት መቶና አራት መቶ ዓመት በኋላ በአዋጅ የሰራ ነው ሃይማኖት አይደለም። ኮንቲኑቲውን ያሳይተዋል ልጆቹ ከጌታችን ልደት አንድ ሺህ ምናምን በፊት ጻፈን የነ ኢሳይያስ መጽሐፍ እየጠቀሱ አያይዘው አሳይተዋል። ትንቢትም የሌለው ድንገት ዱብ ያለ መጽሐፍ ወረደልኝ እያለ ስጭ ነው። ምስክሩ ለራሱ መስክሮ እኔ ነኝ ነብዩ፣ መጽሐፉም ይሄ ብቻ ነው፣ ጅብሪል የሚባል ነው ያናገረኝ። ምንም እኮ ሌላ ምስክር የለም። አንድ ሰው ዳኛም፣ ምስክርም፣ ባለመጽሐፍም ራሱ ነብይ ስሜን ካልጠላ አጸድቅም ብሎ ሲያ ይሄን እንኳን የተቀበለ ሰው ይሄን ሁሉ ሺህ ዘመን የተጓዘ በተለያየ ቋንቋ ተጽፎ የሚናበብ በግሪክ በአርማይክ በአረብኛ በሶሪያ በቀድሞ ቋንቋ ማለት ነው በሮማይ ተጽፎ አንድ የሆነ የተለያየ አገር ያሉ ሰዎች የተለያየ ዘመን ውስጥ የነበሩ ሰዎች ጽፈው ለአንድ ጌታ ለኢየሱስ ክርስቶስ መሲህነት የጻፉትን ለመቀበል የቸገረው ሰው ጋር ስትከራከር ምን ያህል አዳጋች እንደሆነ ተመልከት። ስለዚህ ልጆቻችን ጥሩ ነው ያደረጉት። በቃ መጽሐፉን እዚህ ጋር ይተውና የራሳቸውን መጽሐፍ እየጠቀሱ ስተቱን ይነግሯቸዋል። ከዛ ይቆጣል። መጽሐፉን ሲጠቅሱ አይ እኛ እንዲህ ነው የምንተረጉመው ብሎ የኛ ደግሞ ይመልሳል። ልግደላህ አይልም እና ትክክል ነው ያደርጉት ስክሪፕቸርን መሰረት ማድረጋቸው። ሌላው መጠንቀቅ ያለብን ሁላችንም የእረኝነት የእረኝነት ምንድን ነው ኃላፊነት ነው። የእረኝነት ኃላፊነት ማለት በምንናገረው ምክንያት የምትጠፋ አንድ ነፍስ ካለች እግዚአብሔር ጠይቀናል። በቃላችን ያሳት ነው ክርስቲያን ካለ ወደ ክርስትና እንዳይመጣ ደግሞ ክርስቲያን ላልሆነውን ሰው የበለጠ እንዲጣላን ከሰራን ልቡን ከደፈንን በፍቅር ካላረግን ይመጡ የነበሩ ነፍሳትን መንገድ ከዘጋን የእኛም እንዲሰናከል ካረግን እግዚአብሔር ስለሚጠይቀን መለፍለፋችን መደክማችን ሁሉ ለመዳን ካልሆነን ምን ያደርግልናል? ሰይፍ ፈርተን አለ ምን ኖሮ በነፍስ እንዳንጠፋ ነው። ንፈራ ከሁሉ በላይ ስጋችን ሴፍ ሊፈራ ይችላል፣ ግን ከሱም የሚበልጥብን የነፍስ መጥፋት ነው። በአፖሎጀቲክስ ውስጥ የረኝነት ስስነት ማለት ምንድነው? ኃላፊ ኃላፊነት ማንም ላለማሰናከላችን መጠንቀቅ አለብን። ከእውነት ከክርስቶስ ሰውን ላለማሰናከላችን ከሌላው አይደለም። እሱ ብቻ ነው ሕይወት፣ እሱ ብቻ ነው መንገድ ብለን ስለምናምን ከክርስቶስ የሚያርቅ ምንም ነገር ላለመናገራችን መጠንቀቅ አለብን። ልጆቻችን ይሄን አድርገዋል። አንዳንድ ቦታ ተቆጥተው የሚገልጹት ከሀዲሱ እና ከቁርአኑ ውጪ ያንተ ነቢይ እንደዚህ ነው ብለው ከሆነም እሱም መልሰው በማየት በእርግጥ ከመጻፉ ውጪ ያለውን አላሉም። ግን የሚሉበት ቶን የቁጣ የማዋረድ የማሳነስ እንዳይሆን ብቻ መጠንቀቅ፣ እውነቱን ግን ሁሌ መናገር። ምክንያቱም እነዛን ነፍሳት መዳን አለባቸው። በዚህ እምነት በእስልምና እምነት ውስጥ ያሉ ሰዎች ወደ ክርስቶስ መምጣት አለባቸው። ለዛ ነው መስራት ያለብን። ለመግደል አንሰራም። እንደነሱ የኛ ሃይማኖት አይደለም። ይገደል አንልም ኛ ግን ሲገሉን ደግሞ አንፈቅድም። በዚህ ምድር የመኖር መብት ስላለ ማለት ነው። በሀገራችን ለዛው እንዴ የጨፈጨፈንን ግራኝን እኮ ንጉሴ ነው ብለው ብለው ድርቅ የሚሉት እኔም አህመድ ኢብን አልጋዚ ነኝ ብለው ካኒሴ ራሳት ነው የሚለብሱት በአዲስ አበባ የባህልና አዳራሽ እራት እየደገሱ ሁሌ እሱን የሚያወድሱት እኮ እንደግማቸዋለን እኮ ነው። ይሄንን በድንቁርና የሚያሳልፍ ጳጳስ መምህር ዘማሪ ምን ምንኛ የተቀሰፈ ነው ዞሮ ዞሮ ቤታችን ላይ ነው የሚያመጣኝ ልጆቻችን ያደረጉት ጥሩ ነው እውነትን መናገር መቀጠል አለባቸው ሰው ግን ይህንን እብደት ይህንን የአራጅ አዋጅ እንዳውም የበለጠ ሰው ወደ ክርስትና የምንጠራበት አድርገን አድርገ እንደ መሳሪያ መጠቀም አለብን። ሰው ወደ እውነት እንደሚመጣ ምክንያቱም የሚገሉለት እንደ ዘበኛ የሚጠብቁት አምላክ አምላክ አይደለም እስላም ልብ ካለው በዚህ ብቻ ችግር እንዳለ ያውቃል። ስለዚህ የፈጠረውን ግደሉልኝ አይልም። መግደል ከፈለገ ራሱ ይገላል። እናመሰግናለን መምራችን ፋንታ መዋቂን እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። ግልጽ አማርኛ ይሄ ነው። በእርግጥ የኛ አባቶች ምናልባት ወይ ሁላችንም ስናል ቃሪያም ደግሞ በነሱ ላይ መከራው ሲመጣ፣ የዛን ጊዜ ይነቁ ይሆናል እንጂ አሁን ላይ የእነሱን መንቃት የምንጠብቅ አይመስለኝም። ለማንኛውም በዚህ ያላብቃ መብራት ካልጥፋ እንደተለመደው በተመሰነ ቪዲዮ በሌላ ቪዲዮ መመለስ ይሆናል። ሰላም እግዚአብሔር ከእናንተ ጋር ቸርቆይ